ይቀጥለናል ቀኑ ቅዳሜ ነው። ሰዓቱ ደግሞ የፋና ላምሮት ነው። ዛሬ የቀጥታ ስርጭት አደለም የሙዚቃ አቅርቦትም የለንም ከመድረክ ላይ ወደ እናንተ የሚደርስ ነገር ግን ሁለት ሳምንታቶችን ያክል አሳልፈናል። የ 19 ኛው ምዕራፍ ከተጠናቀቀ ከአሸናፊዎቹ ጋር ደግሞ ቆይታ እያደረግን ነው፣ ከባለድሎቹ ጋር ከጎኔ ደግሞ ዮሴፍ ጉላትና ኤፍሬም ጌታቸው አሉ። ከመቶዎች የሚቆጠሩ የፋና ላምሮትን ለመወዳደር ምዕራፍ 19ን ኦዲሽን ከወሰዱ ከዛ ደግሞ 16 ሆኖ ጀምረው አራት ውስጥ ገብተው የ1 ሚሊዮን ብር ተካፋይ እንደዚሁም የአምስተኛ አሸናፊዎች አሸናፊ ቀጥታ ማለፋቸውን ያረጋገጡ ባለሀብት ዝነኞች እዚህ ከጎን ይገኛሉ። ኢንቨስትመንት እየለያችሁ ነው፣ ኢንቨስትመንት የምታደረጉበትን ኤሪያ። ጋሽ ዮሴፍ ስለ ሁለቱ ማስደናቂ ነገር እኔ የሚያስደንቀኝን ነገር በጣም አጭር አድርጌ ላወራ ስለ ዮሴፍ የመጀመሪያ ሳምንት ላይ መቴቱ ትውውቅ ፕሮግራም ላይ ሲያወራኝ እዚህ ደርሳል ብዬ አላሰብኩ ለምን እንደሆነ ኒንጃ። ከዛ ግን ደግሞ ስድስት ውስጥ ሲገቡ የምንሰራው ዶክመንተሪ አለ። ለዶክመንተሪ የሚመች በጣም ጆሮ ግቡ የሆነ ሀሳብ ሳይሆን የሄደበት ህይወት እንደዛ ነው። ስድስት ጊዜ ኦዲሽን ወስዶ በስድስተኛውን የሳካለት፣ አንድ ሁለተኛ ደግሞ ያመለጠው አንድ ኦዲሽን ህመም ገጥሞት ህመም ላይ ያለ ያመለጠው ነው እና ከዛ ሁሉ በኋላ አልፎ መምጣቱ ለእኔ ከሚያስገርሙኝ ምናልባት ፋና ላምሮትን ከማቅበት ጊዜ ከሚያስገርሙኝ ተወዳዳሪዎች አንዱ ይሄ ነው። የጋሼ ደግሞ ረጅም ጊዜ ነው የማውቀው። ከነሱ ቤት የእነሱ ቤት ማለት እንደ ኬኪነ ጥበብ ማዕከል ይባላል። ወደ ሳሊተ ምሕረት አካባቢ ነው ያለው። ብዙ የፋና ላምሮት ተወዳዳሪዎች ከዛ ቤት ነው የሚወጡት እና ኤፍሬም ደግሞ የሙዚቃ ክፍል ኃላፊ ነኝ ብሎ ወደ አራቴ ነው አምስቴ ኢንተርቪው አድርገዋል። ሲዘፍን አይችዋል። አቅም ይሄ ልጅ በአጋጣሚ መጥቶ ሊቆጣጠራቸው እንደ ዩኒት ሊደር አለቃ ነው የሚመስሉ። በቃ ድምፅ የለውም ሊዘፍን አይችልም ብዬ የምሬን ነው የምነግርህ ዛሬ ደምድሜ ነበር። እና ከዛ የመጀመሪያ ሳምንት ላይ ሲመጣ ምን ተፈጠረ? በኋላ ከጠየቁኝ የራሴን ስሜት እነግራችኋለሁ። እነዚህን ሁለት ስሜቶች ይዤ አሁን አሸንፋችሁ ስለተገናኘን በጣም ደስ ብሎኛል። እና ደግሞ እንኳን ደስ አላችሁ ማለት ይፈልጋሉ የምር ቤት ኢትዮ

ዩኒፎርማ ብቻ ነው የቀረችው እንጂ በጣም ቆንጆ። ኪክ ምን ላይ ነው ያንተ ኪኖ? ኦሬንጅ ነው የምትሉት? ኪኖ ነው የሚባለው። አይ ቲንክ ኪክ ምን ላይ ነው? ብዙ ጊዜ የምትጨጡበት አላውቀው። ተው እንጂ ለዋውጣ የሚመች ግን የትኛው? ለዘፈኑ ይለያያል። ለእዛ ነው አንተ ለምን አልገባለት? ለፈልግ ነው ሰቅሎብ ነው ዝቅ ብሎብ ነው የሚለውን ለማረጋገጥ ነው። እንኳን ደስ አላችሁ በድጋሚ የት አካባቢ ነው ያደግከው? እንደው ባጭሩ ብት ነግረኝ ከዛ የሙዚቃ ጅማሬ ያው ትምህርት ቤት እንደሆነ ነግረኛል። ከዛ መዘመራንም እንደነበርክ የት አካባቢ ነህ? የተወለድኩት ወደ ላፍቶ አካባቢ ነው። ከዛ በኋላ ያለውን የእድገት ጊዜን ያሳለፍኩት ደግሞ ወደ አየር ጤና ቻይና ካምፕ አካባቢ የሚባል ሰፈር በቃ ኦልሞስት ቆሼ ምናምን የሚባሉ ሰፈር ላይ ነው የተማርኩት ደግሞ ዶንቦስኮ የሚባል ካቶሊክ ትምህርት ቤት አለና እዛ ነው አብዛኛውን ጊዜ የተማርኩት። እና ይሄን ይመስላል ሙዚቃ ከትምህርት ቤት ጎን ለጎን እዚሁ ፋና ላምሮት ላይ የሚጀመርክ ነው ይመስለኝ። ከምዕራፍ 11 ጀምሮ እ ጥቂት ማንሳከቻለን ስሜት ስለሚሰጥ፣ አብሶው ደግሞ የታመምክበት ታማ ያገገምክበት ወቅት ላይ ነው ወደ ፋና የተቀላቀልከው ላምሮት ላይና የህመም ስሜቱና ከዛ የሙዚቃ ፍላጎቱ፣ የውድድር ደግሞ ጫናዎች አሉና እሷን ስሜትን ሼር አድርገን አው የሚከብድ ጊዜያት ብዙ አሳልፍ ያለው አሳልፈናል። ከቤተሰቦች ጋር በተለይ ዋናው ነገር በቃ አይምሮ ላይ ነበረው እዚች ቦታ ጋር መድረስን ነበረ። በቃ አይምሮ ላይ ከድሮ ጀምሮ የተቀረጸ ነገር አለገባ እኔ ዮናታንን ምናምን እኔ ዮናታን ንብረትን እነ ዳንኤል አዱኛን ምናምን እያየን ስላለፍን በቃ ኦልሞስት በቃ ሙሉ ሀሳቤ ማሸነፉ ላይ ብቻ ነው፣ አራት ውስጥ መግባቱ ላይ ማለት ነው። እና ምንም የሚያስቆመ ነገር ይኖራል ብዬ አላሰብኩም ነበረ በጊዜው እና ያው የእግዚአብሔር ነገር ደግሞ አይታወቅም። እና ድንገተኛ ነገሮች ያጋጥማሉ። በአንዳንድ ምክንያት ከፋና ላምሮት የኦዲሽን መውሰድ ጉዞዬ ላይ አዘናግቶ ነበር። አዎ፣ ግን እግዚአብሔር ይመስገና። አዎ፣ በጣም ለበጎ ነው። እንደውም አበረታኝ ብዬ ነው የማስበው። ምን አለ መሰለህ ቤተሰቦችህን ላይ ያለውን ስሜት በቃ እዛ ጋር ሊፈጥርባቸው የሚለው የሚችለውን ስሜት አንተ አትገምተው። እኔ እውነቱን ንገረኝ ካልከኝ ፋዘር በህይወቴ ሲያለቅስ አይቼው አላውቅም። ሲያለቅስ አይደለም ሲያዝንም ራሱ አይቼው አላውቅም። በቃ ሁሌ ፈታ ያለ ሰው ነው። ዝም ብሎ ነው የሚያስቀን ምናምን ምናምን የፋይናል ቀን በቃ እስከሚያቅተው ድረስ ነው ያለቀሰው እና እኔ ራሱ አልቻልኩም። በቃ እንደምንም እንትን ስላልኩ ያስኩት እንጂ በተለይ በቃ እግዚአብሔር ይመስገን። ዋናው ጫናው ከባድ ነው እንደ ቤተሰብ፣ አንድ የሚወደድ የቤት ልጅ ከሚፈልገው ነገር ያለ ሆነው ደግሞ ከህመም ጋር ያን ያህል ጊዜያቶች ትራግላት ሲያረግ ከዛ ደግሞ እንደ አባት ቁጭ ብሎ እዚህ መድረክ ላይ በክብር ትልቅ ውድድር ላይ ያሸነፎ ማየት የሚሰጠው ስሜት ይጋባል። ሁላችንም ጋ ያየነው ያንን ነው። እንኳን ደስ አላችሁ ለቤተሰቦቹም ጭምር ማለት እወዳለሁ። ከዛ ደግሞ በዛው አያይዘክ ስቴጅ ላይ ያለ ሰርጀሪ የተሰራበት ቦታ ውድድር ላይ ያለ ተፈታ? እንዴት ሆነ? እንዴት ነው? ሙሉ ለሙሉ ሳይሆን አንዷ ስትሪንግ ብቻ ተበጠሰችና። የት ሆድ አካባቢ ነው? አይ ልብ ልቤ ነው። እና እሷ ተፈት። ደግነቱ ጥቁር ሸሚዝ ነበር ያደረኩት እና ይህን ያህል ማተር የሚያደርግ ፈሳሽ አልነበሩ፣ ግን በቃ በጣም ነበር የሚያስቸግረው። ስልህ እንዴት ነው የሆነ? ሙቀቱ ይሰማሃል፣ ወደ ውስጥ የሆነ ስሜት አለ። የብቻው ስሜት አሉ ወይ የሆነ እንደ ሌላው ህመም በደንብ ከዚህ በፊት የምታውቀው የተለማመድከው ነገር አይደለም። ምናምን አክሲደንት ላይ የተፈጠረ ነገር ነው እና በጣም ተረብሼ ምናምን ምናምን እንደ እንዳየከው በቃ ግጥም ሁላ ሪትም ሁላ እየተሳሳትኩ ነበር ነው። ያው እግዚአብሔር ይመስገን ሳይቆጠርብኝ እዚህ ደረስኩ። የይቻላል መንፈስ ነው አንተ ላይ ባለው። እሺ ይምር ይምር። በቃ ማሳያ ነህ እዚህ ጥበብ ውስጥ ላሉ፣ ውድድር ውስጥ ላሉ የሆነ ፍላጎት ኖሯቸው የትኛውም ዘርፍ ውስጥ ኖረው ግን ደግሞ የሚፈልጉትን ነገር ለማሳካት ብዙ አይነት ነገሮች ይፈጠራሉ። ህይወት ላይ ጣምም አይኖረውም እንደዛ ካሉ ነው ይመስለኛል። ጣሙ ልዩ ነው እና በቃ አንተ ይቻላል መንፈስ ማሳያ ነው። እንኳ እንድሳለ በድጋሚ እንዴት ነህ? በነገራችን በጣም ሞድው ቅድም እያነሳ ነው ነበረ አራታችሁ ውስጥ የሁለት አይነት ዓለም ሰዎች ናቸው በህይወት ብዙ አይተዋል። የፍሬምና ካሳሁን በሙዚቃ ልምድም የሄዱበት ርቀትን ስናይ እንደዛ ነው። ብሩኬና ዮሴፍም ደግሞ ልጅነት አለ ተሰጥቷል፣ ከዛ እድል አለ እድልን በአግባቡ መጠቀምም ጭምር ማሳያ ናችሁና ለዛን ያነሳ ነው። ኤፋ ተወዛዋዥ ነበርክ። እስቲ ሙዚቃ ሙዚቃ ሙዚቃ ባላዘፈን ይቻላል ብለህ ነበርክ። ተወዛዋዥ ነበርክ፣ የባህል ባህል አንድ ያው እድገቴ በየቦታው ቢሆንም ትንሽ እንትን ይላል። ሰዎች እዚህ ነኝ እዚህ ነኝ ስል ግራ ነው የሚገባቸው። ትውልዴ እና በተወሰነ መልኩ እድገቴ የተለያየ ቦታ ነው። ወሎ ሀርቡ የምትባል ቦታ ነች የተወለድኩት። በተወሰነ መልኩ ደግሞ ሻሸመኔ ነው ያደግኩት። ከዛ ተመልሼ ሃይ ስኩል ትምህርቴን ደግሞ እንደዚሁ ወደ ወሎ ተመልሼ ይዛ ነው የተማርኩት ነው። ከዛ ወንድሙ ኑሮዬ ደግሞ አዲስ አበባ አዎ። በየቦታው እንደዚህ እንደዚህ ነው። ደስ ይላል። ፋና ላምሮት ለመጀመሪያ ጊዜ ነው ኦዲሽን የወሰድከው አይደለ? ሁለተኛ ሁለተኛ ክ ነው። አንዱ በአንዳንድ ነገሮች ፊል ቢያደርግ ሁለተኛው በቅቻለሁ ብለህ ያሳመንህ ነገር ምንድን ነው? ከአራት ከአምስት ጊዜ በላይ አግኝቻለሁ። ኢንተርቪው ሰጥተኸኛል። ስለ ልጆች ዶክመንታሪ ስለምንሰራ እናንተ ጋር አብዛኞቹ እናንተ ጋር ነበሩ። እዚህ መድረክ ላይ የሚመጡ ልጆች ና ኃላፊ ም ጭምርና በቃ በቁመትና በግንባሩ መሸብሸብ ነው አለቃ ያደረጉት እንጂ ይህ ሰውዬ አይዘፍንም እስክል ድረስ እኔ ድምፅህን ሰምቼው አላቅም ነበር። ምንድን ነው ያስወሰነ አሁን በቃ ጊዜ ነው ብለህ? በነገራችን ላይ ብዙ ሰዎች ሲያዩኝ ምዘፍን አይመስላቸው በቃ አለ አይደል፣ ኮሳተራለሁ ምናምን ነገር ግን ይፈልግ ተወጭ እና በቃ ሲያዩኝ መዘፈን አይነት ነገር አልመስላችሁም ሁሌ ግንባሬ የፈታም ነገር እኔ ምን ላድርገው? ተፈጥሮ ነው ተፈጥሮ ነው ተወው ብሏል። እና አና ማለት ያው እንደ ማንኛውም ኢትዮጵያዊ ዘፋኝ ሌሎች ሩድሮች እንሞክራለን እንሞክራለን። ግን ያኔ ያው አለ አይደለ ተገፍተን ምናምን ነበረ ወደዚህኛው፣ በጣም ብዙ ጊዜ ጠርቻለሁኝ ማለት ኢንቫይተር ያለው ወደዚህ መጥቼ እንወዳደር ግን አቅሜን አቅ ነበረ አቅሜን አቅ ነበር አልመጣም። ሶ ለመምጣትም ምንም ፍላጎት አላሳይም። ወደዚህ ወደዚህ ከመምጣቴም በቃ ኦልሞስት በቃ በደንብ አንድ አመት የሚባል ነገር ሰርቻለሁ። በደንብ በቃ ልክ አምና ታህሳስ ላይ አካባቢ ይመስለኛል አሸናፊ አሸናፊ ሲጀምር ያኔ ነው በቃ ለመጀመሪያ ጊዜ ፋና መጣሁ። ከሱ ጋር ነው የመጣሁት፣ አብረን ስለነበር። ሶ ከዛ በኋላ ነው በቃ ራሴ ላይ በረንብ እየሰራሁኝ በቃ አሁን መወዳደር አለብኝ ሲቀጥልም ደግሞ በዙሪያ የሚወዳደሩ ልጆች ነበሩ። ሶ በጣም የምደጋግፉ በነገራችን ላይ ሶ ሁሉም ተወራዱ ተወራዱ ነው የሚቀሩት። ሶ አሁን ያንተ ተራ ነው ተባልኩኝ። አዎ በቃ ብዙ ነገሮች ወስነ ነው የመጣሁት። ወደዚህ ስመጣ ብዙ ነገሮች ትቼ ነው የመጣሁት። ሶ እግዚአብሔር ይመስገን። ያው የተቀናጀ በፕላን ነው እየመጣችሁ። ምዘርፍ ማለት አሁን በነገራችን ላይ አንመክርም፣ ብዙ ጊዜ አንመክርም። ማለት እንደይ መሰለህ ለምን እንደ እንዳልኩ ታውቃለህ። ጴጥሮስ ማስረሻ እዚህ ከመምጣቱ በፊት የአራተኛው የአሸናፊዎች አሸናፊ አልቆ እና ሀብታሙ ይሄ ነው እናም እናንተ ጋር ስለነበሩ ስመጣ ና ና አሉት ጴጥሮስ፣ አቤት ነው። ቀጣዩ እናንተ ጋር የሚመጣው ይሄ ነው፣ የሚያሸንፈው ይሄ ነው አለኝ። እሱና ሀብታሙ ናቸው ይሄን ያሉት። መጣ ልጅ ይዞ ሄደ 17ኛ እሺ ጴጥሮስም ሲመጣ በነገራችን ላይ በጣም በብዙ ትግል ነው፣ ማለት በብዙ ትግል ማለት፣ እሱም እንደዚሁ ብዙ ነገሮች ትቶ ነው የመጣው። ሙዚቃውን ለመናገር አብዛኛው ወሪንጄ ኢትዮጵያ ውስጥ ደልቶት የሚሰራ የለም ነው ለመናገር። በጣም ብዙ ነገሮች እየታገልን ነው የምሰራው። እሱም ሲመጣ እንደዚሁ ስቱዲዮ በቃ ከሌሎች ልጆች ጋር የመጣው እነዚሁ ሌላ ውድድር ተመዝግቦ ነው የመጣው። ከክፍል ሀገር ድረስ ኢቭን ዩኒቨርሲቲ ትምህርቱን ትቶ ውድድሮ ሞልቶ ነው የመጣው። ሶ ያቀላል ነገር አይደለም። ሲመጣ እኛ በጣም የተገረምነው ስናየው ግን እስቲል ብዙ የሚቀሩ ነገሮች ነበሩና ሲመጣ ደስተኛ አልነበር። ወደዚህ ወደ ፈናላ ውድድር ኦዲሽን መቶ ሲወስድ እኔ አልተነገረኝ፣ ግን መቶ ካለፉ በኋላ ነው ሰማሁት። እሱ ካለፍክ ምን ይደረጋል? መደገፍ ግዴታችን። ጓደኛ እስከሆነ ከአንተ ጋር እስካለ ድረስ አብሮ የሚሰራ እስከሆነ ድረስ መደገፍ የግድ ነው። ሁሉም ካለውን ስስት ነው የሚሰጠነው መጣ አንድ ጥያቄ ላንሳለ የመጨረሻው የፋይናሉ ቀን ውጤት ስናሳውቅ ሁለት ተወዳዳሪዎች መድረክ ላይ ቀርታችሁ ነበር። አንደኛና ሁለተኛውን ለማወቅ በዛ ጊዜ የነበረ ስሜት ምንድን? ወይ ምንም አልተሰማኝ። ታውኝ ገምተሃል? ውጤት ገምተሃል? አውቄ ዋለሁኝ። እንዴት? ምክንያቱም ማለት ታያለህ፣ ቮቱን ታያለህ፣ ከዛ ውጤት የተሰጠን ውጤት ታያለህ። ከዛ ደግሞ እኔ መጀመሪያ የሰራው ስራ እሙዝ ተበላሽቶ እውነት ሰብላ ሀገር መጀመሪያ የሰራው ስራ በጣም ተበላሽቷል። በአሰብ ኩል ካር ለሚሰራው ከዛ ውጤት ኦልሞስት መሀል ላይ ያለው ልዩነት ነው ታውቀዋለሁ። ያ ነገር በቦትም እንዴት ሊሸፈን እንደሚችል ቀመሩ መሺም ያው ግልጽ ነው እና አይቼዋለሁና፣ ከኔ ልጅ ጓደኞች ነበር የተናደሩት የእውነት እዛ ጋር ነበር የተቀመጡትና ያየኋቸው ነበር። ከእኔ በጣም እነሱ ተናዱ። እኔ ኦልሞስት አውቄዋለሁ። ምንም ማረግ የማይቻል ነገር ስለሆነ አቀይሮማ አንደኛ መሆን ደስ ይላል። እውነት ለመናገር አንደኛ መሆን በጣም ደስ ይላል። ግን ደግሞ ካልሆንክም ደግሞ ምንድን ነው እንደ ፍጻሜው ነው እንደ አለ ነው። በሷ ምናለሁ ቆንጆ ነው እንደዚህ ራስን ማየት። በዚህ ልክ ነው እንግዲህ የተዘጋጁ ይሄ ልጅ እስከ መተን በይ ድረስ ውጤትን ደስ ይላል። በቆንጆ ነው። በዚህ ልክ መዘጋጀት ነገሮችን ለመቀበል ከዛ ደግሞ ብቁም መሆን ራስ ላይ መተማመን ደስ ይላል። ዝና እንዴት ነው? ምን ጥቅም አገኛችሁ ከላምሮት ጆሴ እግዚአብሔር ይመስገን የሰው ፍቅር አትርፍ ያለው እኔ ቢያንስ አሪፍ የሚባል የኦዲየንስ ፊድባክ እየሰማው ነበር ነው። በዚህ አጋጣሚ ሁሉንም ሙሉ የኢትዮጵያን ሕዝብ ሲደግፉ ይለነበሩ ሞር የፋን ቤዞቼ እኔ አብዛኛው ከዚህ ሀገር አልነበሩም እና በቃ ማታ እነሱ ጋር እኛ ጋር እነሱ ጋር ቀን የሆነው እኛ ጋር ማታ ሲሆናል ካለቀ በኋላ ሌሊት ነው እንግዲህ እነሱ ጋር የኛ ላይፍ ሲተላለፍ ሌሊት ነው የሚሆነው። ደውላ አርልክ በቃ ሲያልቅ ሌሊት ላይ ምናምን ደውልና የኔ አባት በጣም ቆንጆ ነበር ምናምን እግዚአብሔር ይርዳ ምናምን የሚያስፈልግ ነገር ካለ አለን ምናምን፣ በቃ ብዙ ሰው እንደዚህ ይደውል ነበር እና ሁሉንም እግዚአብሔር ያክብርል። እና አንድ ልል የፈለግኩት ያተረፍኩት የሰው ፍቅር ነው። ከዛ ውጪ ስራ እድሎች እየመጡልን ነው እንደ እግዚአብሔር ፍቃድ የሚሳካ ከሆነ እያየን እንላለን ብለናል። ከብሩኬ ጋር እዚህ ያለ ነው። አነስ አነስ የምንለው እኔና ብሩኬ ነና ምንም ከኔ ቢያንስ ታላቅ ምንም እድሜ ከኔ ቢያንስ አብረን እንሰራለን ብለናል። በዛ ላይ ደግሞ ከዚህ በፊትም ተናግረዋል። የፋይናል ቀን አለማየሁ ሂርጶ ተጋባዥ ዳኛ የነበረው ታላቅ ሰው ባክስቴጅ ውድድሩ ካለቀ በኋላ እኔና ብሩኬ እንደዚህ ይዞ ቃል አስገብቶናል። የእሱንና የጎሳዬን አልበም ደግመን ለመስራት ፍቃድ ሰጣችሁ ቃል አስገብቷችሁ ፍቃድም ሊጨረሰላችሁ እንጨርሳለን ብለናል። በእግዚአብሔር ይርዳንና አሪፍ ነገር እንሰራለን ብለናል ከብሩኬ በዛ ላይ ደግሞ አሉ ነጋሼ ከእነሱና ከካስሽ ጋርም አሪፍ። በቃ ስለ ፋና ላምሮት አንዱ ጥቅሙ ይሄ ነው። ማን ተዋወቅ። ሰዎች አሁን ከእኛ በላይ ጓደኛ ላይ ላይ መስል ካልደወልኩላቸውና ይደብረኛል። ይሄን በቀን በቀን ትላንትና ትላንት፣ ራሱ ደው ይላል ትላንት ራሱ እያወራ እና በቃ አንድ፣ በዛ ላይ ደግሞ ሌላ ያተረፍኩት እነዚህን የመሳሰሉ ጀግኖ እንድሞሽ ነው። እና እግዚአብሔር ይመስገን፣ ደስ ይላል። እንግዲህ ቫንጋሪ አልበምን ከ19 ዓመታት በኋላ

ያው ማለት ብዙ ጊዜ ስንመጣ ከውድድር ባሻገር ነው ማለት ነው። ውድድሩ እስከ ሆነ ሰዓት ሄዶ ሊቆም ይችላል፣ ኦር ሰክሰስ ልታደርግ ትችላለህ። ሶ ከውድድር ባሻገር ነው የምታስበው። ስመጣም የመጀመሪያ ቀንም ተናገሩ ያሉ እኔ የመጣውት ከሆኑ ኮንሶች ጋር ልወዳደር አይደለም ብያለሁ። አሁንም ደግሞ እሱ ነው። አሁንም እወዳደረው እስቲል ከራሴ ጋር ነው። ትናንትና ዛሬ መድገም አልፈልግም። ዛሬ ነጋሻሽዬ ማግኘት ነው ፈልገውና ሶ ከፋና የመጀመሪያ ያገኘሁት ራሴን በደንብ እንዳያድርጎኛል። በጣም ብዙ የተፈጠሩ ነገሮች አሉ። ሶ እነዛን ነገሮች እንዳልደግማቸው፣ ስህተት እንደ ስህተት ነው እዛ ጋር ይቀመጣል፣ አልፈው መሄድ ነው። ሶ ያ የመጀመሪያው ነገር ነው። ከዛ ሰዎች በጣም ታገኛል ወይ በስማ የእውነት እንዲህ እኔ እዚህ ጋር ባልወጣ ላገኛቸው አልችልም። ሰዎች በጣም ብዙ በጣም ብዙ አግኝቻለሁ። ከዛ ስራ ቦታ ላይም ተጽዕኖ ያደርጋል። መጀመሪያ ብዙ እንትን አልነበረም፣ አሁን ግን አሉ። በተለይ እነዚህ የቅርብ ኃላፊዎች ምናምን የእውነት በጣም ነው ማመስገን ፈልገው። እነሱ በጣም ነው የሚደግፉኝ። ሆነ ለምናገር ኢቨን ስራ ቦታ የመንግስት መስሪያ ቤት ታውቃለህ፣ ገብተህ ካልፈረምክ ግን እነዛ ነገሮች እስከማመቻቸው ድረስ ማለት ፍቃድ እንኳን ብትወጣ ቢያንስ ያመት ፍቃድ ብትወጣ አንድ ወር ምናምን ቢሆን ነው ግን ሶስት ወር ከምናምን ይፈጃሉ። ውድድሩ እነዚህን ሁሉ ጊዜ ታግሰው መጠበቅ ቀላል አይደለም። እነሱን መመስገን ይኖርባቸዋል። ሶ በጣም ብዙ ነገር ያተረፍኩት ማለት ነው። አዎ በጣም አሪፍ። ብዙ ነገሮችን እንጫወታለን ገና አብረነን የአሸናፊዎች አሸናፊን። ደግሞ ስለእናንተ ብዙ ማወቅ የሚፈልግ ተመልካች አለን። ስለዚህ በየመሃሉ በየጊዜው ስለምናወራችሁ እንቀጥላለን። የመጨረሻ ጥያቄ ላድርገውና እናንተ እንደድል ሆኖ ልክ የአሸናፊዎች አሸናፊ ሊጀምር ሲል ያለው የመጨረሻው ምዕራፍ ያው ትዘጋጃላችሁ ብቁ ናችሁ፣ ግን ደግሞ አጭር ጊዜ ያላችሁ ለዝግጅትና እየተዘጋጃችሁ ነው ወይ ምን እንጠብቅ ጆሲ አዎ በአሪፉ እየተዘጋጀን ነው በእኔ በኩል በተለይ ያው የነበሩብኝ ችግሮች አሁን በቃ በደንብ ራሴን እየሰራሁት ስለሆነ እየሰራሁት ሳይሆን በቃ ኦልሬዲ ዳኞቹ ሰርተው ያልገባ የነበሩብህን ችግሮች ምናምን ምናምን ለይቻችኋል ኦልሬዲ ሶ አሁን ከዚህ በኋላ እነዛን ነገሮች ቀርፎ ከኔ ጋ ሊሄዱ የሚችሉ ሙዚቃዎችን መምረጥ ምናምን በዛ ላይ ደግሞ ሞር ትንሽ ጫና የሚያደርግብኝ ብቼን ነው የምሰራው ቤት ውስጥ ምናምን። ና ምናልባት የማገኘው ሰው ካለው ኦፖርቹኒቲ ምናምን በዛ በኩል ለመሄድ እያሰብኩ ነው። ግን አሁን ላይ በቃ ራሴን ነው በራሴ እየሰሩ ያለሁት ና እየተዘጋጁ ነው። እኛ ቤት እንግዲህ ውስን ተወዳዳሪዎች አሉ እኔን ጨምሮ ኦልሞስት። አሁን ምናልባት እድሉን ካገኙ አሉ ደግሞ የሚጠሩ ልጆች ይኖራሉ ምናልባት ከእነሱ ጋር ትንሽ አምስት ስድስት እንሆናለን ማለት ነው ቤት ውስጥ። ከዚህ ቀደምም እንደዚሁ አሽናፍቻ ሽናፊላ አምስት እና ስድስት ነበሩ እኛ ቤት። አሁንም እንደዛ ሊደገም ነው ማለት ሶ፣ ልዩነታችን ምንድነው? በዚህኛው ምዕራፍ እኔ ነኝ ያለሁት። ሶ በጣም አጭር ጊዜ ነው ያለኝ። ኦልሞስት ሶስት ሳምንት አይደል? አንድ ላይ እረፍት አንጠቃላይ እንትን ሆነው ቻሌንጅ ያደርገኛል በጣም ጥሩነቱ ደግሞ ምንድነው? ከዚሁ ቫይብ ሳትወጣ እዛው ላይ ከስራ ወደ ስራ ነው የሚሆነው። አሪፍ ነበር። ትልቁ ውድል ደግሞ እሱ ነው። ምንም ማለት መዘናጋ ሳይኖር ቀጥታ ከስራ ወደ ስራ፣ ያ ነው ለእኔ እንደ ቻንስ ብዬ የሚይዘው ሰው እነሱም እንደ ቀላል አይሆንም። በደንብ ተዘጋጅቶ ነው የመጡት። እንግዲህ እግዚአብሔር ይረዳናል በተክክ እና ያለን ፍልም ሆን እንግዲህ እኛም እናቃልጣለን። መልካም እድል ይሆንላችሁ። ደግሞ እንገናኛለን። በቃ በጣም በጥቂት ጊዜ እዚህ መድረክ ላይ እንደምታስደምሙን እያስደመማችሁ እንደምቀጥሉ ተስፋ እናደርጋለን። ኢንቨስት የምታደርጉበትን ነገር ለይተን እንግዲህ የሸለምነውን አጠቃላይም ደግሞ እንወስዳለን ካላችሁ የአምስተኛ አሸናፊዎች አሸናፊ አንድ ላይ አድርጋችሁ ደና ነገር ታደርጉበታላችሁ። እናመሰግናለን ስለመጣችሁ ቆንጆ ቆይታን ያደረገ ነው። ደግሞ በስፋት እያወራን እንቀጥላለን። በድጋሚ እንኳን ደስ ያላችሁ። ስለመጣችሁ ደግሞ ደስ እንቀጥላለን ተመልካቾቻችን፣ የአምስተኛው የፋና ላምሮት አሸናፊዎች አሸናፊ ከጥቂት ሳምንታት በኋላ ይጀምራል። ለሱ ዝግጅት በጣም ቆንጆ ዝግጅት፣ በጣም ከፍ ያለ ዝግጅት እያደረግን ነው። ከዛ በፊት ግን ከምዕራፍ 19 አሸናፊዎች ጋር ቆይታ እያደረግን፣ ከጀርባ ካሉ ሰዎች ጋር እንደዚሁ ቆይታ እያደረግን፣ ሙዚቃዎቻቸውን እየተገባበዝን፣ ቆይታ እያደረግን ነው። አሁንም ከእኛ ጋር ሁኑ። ቆንጆ ቅዳሜ እንዲሆኑላችሁ ደግሞ እንመኛለን።

አንቺ ጋር አሪገመ ልቤ ተረታ አስጨነቀኝ እዚህ ደጋ እየ መጣ ክፍት አድርጌው ነበር ዛሬ አልተዘጋ፣ ሳትመለስ ቀር አይኔ በእንባ ጭጋግ እንደተጋረደ